ለመላው የክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል አደረሳችሁ። ይህ ኢቲቪ 57 የዜና ሰዓት ነው። አበይት ነጥቦቹን እነሆ። የ2018 ዓ.ም የመስቀል ደመራ በዓል በዚህ በአዲስ አበባ መስቀል አደባባይና በተለያዩ የሀገሪቱ አካባቢዎች በድምቀት ተከተል በአንድነት በመሆን የተዘጋጀውን የ2018 ዘመነ ማርቆስ ደመራ ባርከው ችቦውን እንዲለኮስ ሰጥተዋል። ሁላችንም እልል እንበል። እንኳን ለብርሃነ መስቀሉ የተወደዳችሁ ክብረ በዓሉ ላይ ትኩረታቸውን ያደረጉ ዘገባዎቻችን በቀጥታ ስርጭት እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮችን ትከታተላላችሁ። ከዋናው ስቱዲዮ በተጓዳኝ በተለያዩ አካባቢዎች ላይ ባልደረቦቻችን አሉ። ለጊዜው አልጋነሽ ተካ እዚህ አዲስ አበባ መስቀል አደባባይ የነበረውን በመላው ክርስትና እምነት ተከታዮች ዘንድ የተከበረ ያመሸውን የመስቀል ደመራ በዓል ሥነ ሥርዓትና የተላለፉ መልእክቶችን በተመለከተ መረጃ እያጋሩን ከሚቆዩ ባልደረቦች መካከል ትሆናለች። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ እኔ ሰለሞን ኃይለ ኢየሱስ እጋብዛለሁ። መልካም ጊዜ። ዮሐበባይ መስቀል ህብረት የብርሃን መንገድ ቀያሽ ነው። እዮሃ አበባዬ፣ መስከረም ጠባዬ። ሁሉም ነገ ለሚሆነው ለተሻለው ብርሃን የሚያበረክተው የማይተካ ድርሻ አለው። ሕዝበ ኢትዮጵያ መሰባሰብ፣ መተባበር አንድ ላይ ተደምሮ ደምቆ ለመቆም የድል ብራን ለመሆንም ቁልፉ ጉዳይ ነው። አደረሳችሁ እናች ናችሁ። እዮሃ አበባዬ! መሰባሰባችንን ይባርክልን። ሕብረታችን አይወሰድብን። ከደመራው ብርሃን፣ ከጠበቀው አንድነታችን፣ ሊመጣ ካለው አዲስ ቀን አይነጥለን። ዓመት ዓመት ያቆይልን። አንድ እጅ ብቻውን እንዲሉ አንድ እንጨትም እንዲሁ ነው። የደመራው ብርሃን የደመራው ጢስ የሚበልጠውን ብርሃን እንዳመላከተው ሁሉ የእኛም መሰባሰብና መደመር ለበረታቸው ለጸናቸው ኢትዮጵያ መሠረትነቱ እንዲሁ ነው። መልካም የመስቀል በዓል ተመልሰናል የተወደዳችሁ የቲቪ ዜና ምሳአሰባት፣ የዜና ሰዓት ላይ ናችሁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ የደመራና የመስቀል በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። የመልእክታቸውን ሙሉ ቃል እንደሚከተለው ይቀርባል። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን ይላሉ ጠቅላይ ሚኒስትሩ። መስቀሉ የተቀበረበት ቦታ ተራራ ሰርቶም ነበረም የቀበሩ ሰዎች ከዚህ በኋላ እንደማይወጣም ደምድመውም ነበረ። አንዳንድ አማኞችም ተስፋ ቆርጠውም ነበረ። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸውም ተደስተውም ነበረ። የተቀበረው መስቀል ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡበት፣ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣም። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጉማት ንኖ ሀቁን እንደ አለት አግንኖ ያሳያል። የኢትዮጵያ እውነት እንደዚህ ነው ይላሉ ጠቅላይ ሚኒስትሩ። የአውራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም፣ የሌሊት ወፎች ክንፍም የፀሐይን ንጋት አያግደውም። በዚህ ተባለ በዛ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አራግፎ ቆሻሻውን ደርምሶም ይገለጣል። የጓጉት ያዩታል። ከላይ ሁነው እንዳላዩት ሁሉ ከታች ሁነው ይገረሙበታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን ይላል የጠቅላይ ሚኒስትሩ መልእክት። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበትም ይሆናል። በድጋሜ መልካም የደመራና የመስቀል በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር መስከረም 16 ቀን 2018 ዓ ም አዲስ አበባ። ይህ በዚህ እንዳለ ህዝባዊና ሃይማኖታዊ በዓላት የኢትዮጵያን ብዝሀነት ማሳያ ናቸው ሲል የፌዴራል የመንግስት ኮሚዩኒኬሽን አገልግሎት አስታወቀም። አገልግሎት መስሪያ ቤቱ የደመራና የመስቀል በዓልን አስመልክቶም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መግለጫ ልኳል። የመግለጫው ሙሉ ቃል እንደሚከተለው ይቀርባል። የመስቀል ደመራ በዓል ኢትዮጵያ በዓለም አቀፍ ደረጃ በማይዳሰስ ቅርስነት ካስመዘገበቻቸው መካከል አንዱ ነው። በዓሉ በመላው ኢትዮጵያ ከትውልድ ወደ ትውልድ እየተወራረሰ ተጠብቆ የቀጠለ ክዋኔን የሚያሳይ የኢትዮጵያ ብዝሃነትና ሕብረ ብሔራዊ አንድነት ማሳያ ነው ይላል መግለጫውም። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት እየተመዘገበውም ይህንን ነባር የአከባበር ትውፊቱን ይዞ እንዲቀጥል ከኢትዮጵያ አልፎ የሰው ልጆች ሁሉ የጋራ ቅርስነት እንዲጠበቅ ለማስቻልም ነው። ኢትዮጵያም የመስቀል ደመራ በዓልን በየዓመቱ ጥንታዊነቱንና ማህበራዊ ሴቱን ጠብቀው ያከብሩታል። መንግስት ልዩ ትኩረት ከሰጣቸው የኢኮኖሚ ዘርፎች አንዱ ለሆነው የቱሪዝም እድገትም የራሱን ጉልህ አስተዋጽኦም እያበረከተም ይገኛል። የዘንድሮ የመስቀል ደመራ በዓል የምናከብረው ደግሞ ኢትዮጵያውያን በጋራ ያሳካነውን የታላቁ የኢትዮጵያ ህዳሴ ግድብን አጠናቀን እያከበርን ባለንበት ወቅት ነው። ይህም በዓሉን የበለጠ ደማቅ ያደርገዋል። ሰና ለተወደዳችሁ የመስቀል ደመራ በዓል በኢትዮጵያ የክርስትና እምነት ተከታዮች ዘንድ በተለያዩ የሀገሪቱ አካባቢዎች እየተከበረ ይገኛል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ አማንያን ዘንድ በዚህ መስቀል አደባባይ የነበረውን ልዩ ትርኢት በቀጥታ ስርጭት ስትከታተሉ ነበረ። እውነቱንና የተላለፉ መልእክቶችን ቅዱስነታቸው በተለይ ያሳለፉትን የፓትርያርኩን መልእክት በተመለከተ ተጨማሪ መረጃዎችን ልታጋራን ባልደረባችን አልጋነሽ ሰካ ከዛው ከመስቀል አደባባይ በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ አልጋነሽ፣ እንኳን አደረሰሽ። የተላለፉ መልእክቶችን እስኪ ንገሪን። አልጋነሽ መቀጠል ትችላለሽ። ቀልደመራ ምራ በዓል በዛሬው ዕለት በመላው ኢትዮጵያ ተከብሯል። አመሰግናለሁኝ። የ2018 የመስቀል ደመራ በዓል በታላቅ ዝግጅት በዚህ በተገኘንበት በመስቀል አደባባይ ዛሬ ተከብሯል። እንደሚታወቀው የመስቀል በዓል ወይም የደመራ በዓል መነሻነት ሃይማኖታዊ አስተምሮ እንደሚያዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምሮ መሰረት ንግስት ሌኒ ከሶስት መቶ ዓመታት በላይ ጠፍቶ የነበረውን የኢየሱስ ክርስቶስ የተሰቀለበትን መስቀል ፍለጋ ደመራ አስደምራ ችቦ አቀጣጥላ ጭሱ በሰጣት ምልክት አማካኝነት ዛሬ መስከረም በዛሬው እለት ማለት ነው መስከረም 16 ቁፋሮ አስጀምራ መጋቢት 10 መስቀሉ እንደተገኘ ይታወቃል። ሃይማኖታዊ አስተምሮ እና እዛ ላይ የተጻፉ የተለያዩ ሃይማኖታዊ ሰነዶች እንደሚያስረዱት የተገኘው መስቀል በወቅቱ ማለት ነው በአራት ቦታ የተከፈለ ነበር። አንዱ ግማደ መስቀልም ኢትዮጵያ ውስጥ እንዳለ ነው የሚታመነው። አጼ ዘራያቆ በወቅቱ አንዱን ግማደ መስቀል ከአራቱ አንዱ ማለትም በጊሸን ደርበ ከርቤ እንዲቀመጥ እንዳደረጉት የታሪክ ድርሳናት ያመላክታሉ። ዛሬ በዚህ በመስቀል አደባባይ የተከበረው የ2018 የደመራ መስቀል በዓል እጅግ ደማቅ ነበረ። ከረፋዱ አምስት ሰዓት ጀምሮ ምእመናን እንዲሁም ደግሞ በአዲስ አበባና በዙሪያ የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች፣ እንዲሁም ሌሎች በጋራ የሚከበር በዓል እንደመሆኑ የመስቀል ደመራ እዚህ መስቀል አደባባይ ተገኝተው ነበር። በርካታ አምባሳደሮች፣ ዲፕሎማቶች፣ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤ እንዲሁም ደግሞ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብጹ ወቅዱ ቅዱስ ካርዲናል ብርሃነ ኢየሱስም እንዲሁም እዚህ መስቀል አደባባይ ተገኝተው የደመራ የ2018 የደመራ በዓልን ተካፍለው ነበር። በዛሬ ዕለት ብፁዕ ወቅዱስ አቡነ ማቲያስ ባደረጉት ንግግር በጸሎት ነበር ይህንን የደመራ ስነ ስርዓት ያስጀመሩት። ያስተላልፏቸው በርካታ መልእክቶች ነበሩ። ይሄ የዘንድሮ የ2018 የደመራ በዓል ከሌሎቹ ጊዜያት የተለየ ነው ብለዋል። የተለየ የሚያደርገውም ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በጋራ በኢትዮጵያውያን አንድነትና የተጀመረው የኢትዮጵያ ታላቁ ህዳሴ ግድብ ተጠናቆ ግንባታው ተጠናቆ በተመረቀበት ማግስት በመሆኑ ይሄ የ2018 የደመራ በዓል ልዩ ስሜት እንዳለው ገልጸዋል። ይሄ የሚያሳየው ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ላይ ከጫፍ ጫፍ ያለው ከአራቱ ማዕዘን ያለው እንዲሁም ደግሞ በተለያዩ የውጭ ሀገራት የሚገኘው ኢትዮጵያዊ በተባበረ ክንዱ ከመጀመሪያው ጀምሮ እስከ ፍጻሜው ድረስ ለ14 ዓመታት በነበረው ጉዞ የራሱን አስተዋጽኦ ለድል አብቅቶታል። ይሄ ደግሞ የሚያሳየን በቀጣይ በሀገር ሪቱ የተያዙ በርካታ ፕሮጀክቶች አሉ። በወቅቱም የምረቃው ስነ ስርዓት ላይ እንደምናስታውሰው ጠቅላይ ሚኒስትር አብይ አህመድ የተለያዩ ታላላቅ ፕሮጀክቶችን ልክ የህዳሴ ግድብን የመሳሰሉ እንደታቀዱና በቀጣይ አብረን የምናቀ ምናቀላጥፋቸው ፕሮጀክቶች እንዳሉ መልእክት አስተላልፈው ነበር። ይህንንም ብፁዕ ወቅዱስ አቡነ ማቲያስም አበክረው ሰጥተው የተናገሩት እነዚህን የልማት ፕሮጀክቶች፣ የተለያዩ ፕሮጀክቶችን በጋራ ኢትዮጵያውያን የህዳሴ ግድብ ፈጣሪ የሰጠንን የውሃ ሀብት ለኢትዮጵያ ብለው ነው እንደውም የገለጹት ብፁዕ አቡነ ማቲያስ። እነዚህን ተጠቅመን የህዳሴ ግድብን እንደገነባ ነው። አሁን ደግሞ በቀጣይ የሚኖሩን ሁሉንም ነገሮች በጋራ ካሳለጥን እንዲሁ ውጤታማ እንደምንሆን ገልጿል። በዚህ ዛሬ ባስተላልፉት መልእክት መስቀል እንደሚታወ ው የፍቅር የሰላም የአንድነት ምልክት ነው። ስለዚህ የመስቀል እለት የምናከብረው ሰማይና ምድርን ያስታረቀበት ነው። ኢየሱስ ክርስቶስ የሰው ልጆችን ከገቡበት መከራ ፍዳ ያወጣበት ነው። በመስቀል ተቸንክሮ ራሱን መስዋዕትነት አድርጎ ለሌሎች የተረፈበት ነው። ስለዚህ ኢትዮጵያውያን ከተባበርን ራሳችንን ወደ ተሻለ ነገር ማድረስ እንችላለን ብለዋል። እንዲሁም ደግሞ አልፎ አልፎ በሀገሪቱ የሚስተዋሉ አንዳንድ አለመግባባቶችን መንግስት ወደፊት ሄዶ በደንብ ከግማሽ መንገድ በላይ ተጉዞ አንድነት እንድናጠናክርና የታቀደው እቅድ እንዲሁም ደግሞ የሀገሪቷን ብልጽግና እንድናረጋግጥ ማድረግ እንደሚገባው መልክት አስተላልፏል። ዛሬ በዚህ የ2018 የመስቀል ደመራ በዓል የአዲስ አበባ ከተማ አስተዳደር ወጪውን ሙሉን ሸፍኖ ለዚህ በድምቀት በመከበሩ አመስግነዋል። በተለይ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤን እንዲሁም አመስግነዋል። እንደሚታወቀው የመስቀል በዓል በማይዳሰስ ባህላዊ ቅርስ በዩኔስኮ 2006 ላይ እንደ ኤሮፓውያን አቆጣጠር ማለት ነው የተመዘገበ ነው። በኢትዮጵያ ደረጃ እስካሁን ባለው ሂደት ስድስት የማይዳሰሱ ቅርሶች ተመዝግበዋል። የመጀመሪያ ጊዜ የተመዘገበውም ይኸው የመስቀል በዓል እንደሆነ ይታወቃል። በቀጣይም ሌሎች በርካታ በርካታ ቅርሶች እንዳሉን ይታወቃል። እነዚህን ቅርሶች ለማስመዝገብ ደግሞ ሁላችንም ጥረት ማድረግ እንዳለብን ነው ሲገለጽ የነበረው። ከብፁዕ ወቅዱስ አቡነ ማቲያስ ባሻገር የተለያዩ እዚህ ታዳሚዎችንም ለማነጋገር ሞክረን ነበር። ይሄ አብሮነትን በጣም የሚያጠናክር በጋራ ከተደመርን ከታሳሰብን፣ አብረን አንድ ነገር ጀምረን ካሳለጥን ማሳካት እንችላለን። በተናጠል የሚደረግ ምንም ነገር ስኬታማ አይሆንም። ስለዚህ አንድ ላይ ሆነን ተሰባስበን እንዲሁ ማክበር አለብን፣ ልማቶቻችን ማፋጠን የሚል የተለያዩ መልእክቶችን አድርሰውናል። ያለኝ መረጃ ይሄው ነው፣ አመሰግናለሁ። ባልደረባችን አልጋነሽ ተካ ከዚሁ አዲስ አበባ መስቀል አደባባይ በቀጥታ መስመራችን መረጃዎችን ስላጋራሽን እናመሰግናለን። መልካም ምሽት። እንቀጥላለን። የተወደዳችሁ የመስቀል ደመራ በዓል ወይ ደግሞ የመስቀል በዓል ሃይማኖታዊ ይዘቱን ሳይለቅ በተለያዩ አጋጣሚዎች በየመንገዱ ምእመናኑ ሰብሰብ ብለው የሚያከብሩት ነው። ይሄው ባህል በዚህ በአዲስ አበባ በጎተራ ኮንዶሚኒየም በምን መንገድ እየተከበረ ነው የሚለውን ደግሞ ከስፍራ የምትገኘው ዘጋቢያችን ኤዶም አማረ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ኤዶም ሰላም ላንቺ፣ እንደምን አመሸሽ? እንኳን አደረሰሽ። ባለሽበት አካባቢ ላይ የበዓሉ ድባብ ምን ይመስላል? ምን ታዘብሽ? ንገሪን እስኪ ባክሽን። አመሰግናለሁ ሰለሞን፣ እንደምን ውለሃል? እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ማለት ወዳለሁ። እንግዲህ ቀደም ሲል አንተም እንዳልከው የመስቀል በዓል ሃይማኖታዊ ይዘቱን ሳይለቅ ምእመኑ በመስቀል አደባባይ ተገኝቶ ደመራን ካበራ በኋላ እንደዚሁም ደግሞ በየ አድባሩ በየ አድባሩ እንደዚሁ በየቤተ ክርስቲያናቱ ሄዶ ደመራን ካበራ በኋላ በየመንደሩ ደግሞ ተሰባስቦ ከዚህ በዓሉ ከመድረሱ አስቀድሞ መዋጮን በማድረግ የተለያዩ ዝግጅቶችን በማዘጋጀት በየመንደሩ ዝግጅቶች ይዘጋጃሉ። ይህ እንግዲህ ከተወሰኑ ዓመታት በኋላ የተለመደ የሆነ መጥቷል። እንግዲህ እኔ የምገኘው አሁን በዚህ በጎተራ ኮንዶሚኒየም ኮምፓውንድ ውስጥ ነው። ከኋላይም እንደምትመለከተው በርካታ ምእመን እንግዲህ ደመራን ለማብራት በዝግጅት ላይ ነው የሚገኘው። ደማቅ የሚባል ዝግጅትን ነው እያከናወኑ ያሉት። እንግዲህ በዚህ ኮንዶሚኒየም ላይ ለምን ያህል ጊዜ እንደዚህ አይነት ፕሮግራሞች ተከናወኑ የሚለውን ደግሞ የፕሮግራሙ አስተባባሪ አጠር ያለ መረጃን እንዲያጋራኝ እዚህ አጠገቤ ጋብዣለሁ። አመሰግናለሁ። እንግዲህ ለምን ያህል ጊዜ ነው እንደዚህ አይነት በዓላትን በጋራ ማክበር የጀመራችሁት? ጎተራ ኮንዶሚኒየም እንግዲህ ኦልሞስት ወደ 16 ዓመት ሊሆነው ነው። በማለዳ ሬስቶራንት አማካኝነት ለ16 ዓመት ከምናምን ህዝቡን አሰባስበን ኮሚኒቲው ደስ በሚል ሁኔታ የተበታተነውን ሰው ሰብስበን በጣም በትልቅና ደመቅ ባለ ሁኔታ ነው። በጣም ብዙ ዓመት ያሳለፍ ነው። ብዙ ሰዎች እንግዲህ ከቤተክርስቲያን ቀጥሎ መጥተው እዚህ ግቢ ውስጥ ቤታቸው አካባቢ ላይ በጣም ደስ በሚል ሁኔታ ባህልን ባለቀቀ ሃይማኖታችንን ባለቀቀ ሁኔታ ለረጅም ዓመት አክብረናል። መልካም። እንደዚህ አይነት በዓላት በጋራ በስብስብ መከበራቸው አንድነትን ከማጠናከር አንጻር ምን አይነት ሚና አለው ብለህ ታምናለህ? በጣም የሚገርምሽ ሁ እኛ ኢትዮጵያ ሰፊ ነን፣ ብዙ ብሔር ብሔረሰብ ያለበት ነው። ግን ደስ የሚለው ይ ኮምፓውንድ ደግሞ በጣም ከብዙ ቦታ የመጡ ሰዎች ያሉበት ና በጣም ብዙ ባህል ሃይማኖት ያላቸው ናቸው። እነዚህ ሰዎች በሙሉ በጋራ አድርገን በጣም ደስ ከሚል ሴኩሪቲ፣ ደስታ ሁሉም ያለውን ነገር አዋጥቶ የተባለው ድርጅት ደግሞ ማለዳ ሬስቶራንት ነው። በትልቅ ዝግጅት አዘጋጅቶ ትልቅ በዓላትን ነው በጣም ለብዙ ዓመት ያከበረ ነው። በጣም ደስ የሚል ኢትዮጵያዊነትን ሙሉ ለሙሉ የሚገልጽ ባህል ነው የምናከብረው፣ ኮምፓውንድ ውስጥ እዚህ ጎተራ ኮንደሚኒየም ውስጥ። ታይታብ እንግዲህ ከልብ ነው ማመሰግነው፣ ስለሰጡኝ ማብራሪያ ሰለሞን። እንግዲህ እንደተመለከት ነው በዚህ ኮምፓውንድ ውስጥ ላለፉት 16 ዓመታት ነው የደመራ ባህል ሲከበር የቆየው። ዛሬም በድምቀት ለመከበር እንግዲህ ደመራው እስኪለኮስ ድረስ እየጠበቅን ነው። እኔም ወደዛው ሄዳለው። በድጋሚ መልካም በዓል እንዲሆንላችሁ እመኛለሁ። እኛም እናመሰግናለን፣ ኤዶም መልካም ምሽት። ወደ ሌላኛው ባልደረባችን ብሩክ ታዬ በቀጥታ መስመራችን ላይ ይገኛል፣ እዛው መስቀል አደባባይ ላይ። ብሩክ ሰላም ላንተ፣ እንደምን አመሸህ? እንኳን አደረሰ። እንግዲህ በዛሬው የመስቀል ደመራ በዓል ቅዱስ ፓትርያርኩን ጨምሮ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስትሩ አሸዊት ሻንካ፣ ዲፕሎማቶች፣ ጥሪ የተገላቸው እንግዶች በተገኙበት በድምቀት በቀጥታ ስርጭት ተከብሯል። የተላለፉ መልክቶች እንገረን እስኪ አመሰግናለሁ ሰለሞን። አንተም ቀደም ብለን እንዳነሳው እንግዲህ የ2018 ዓመተ ምህረት የመስቀል ደመራ በዓል በዚህ በመስቀል አደባባይ በጣም በደመቀ መልኩ ሲከበር ቆይቷል። አሁን ፍጻሜውን አግኝቷል ማለት ነው። እንግዲህ በዚህ መድረክ ላይ የተለያዩ የመንግስት የስራ ኃላፊዎች መልእክቶችን አስተላልፈዋል። ቅድሚያ ላይ እንግዲህ መልእክታቸውን ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ነበሩ። እሳቸው እንግዲህ እንኳን አደረሳችሁ መልእክታቸውን ካስተላለፉ በኋላ እንግዲህ ይህ ቀን በተለይም ጌታ ኢየሱስ ክርስቶስ ለሰው ልጆች ዋጋ የከፈለ በእለት የሚዘከርበት ቀን መሆኑን አንስተዋል። ከዛም ባለፈ ዛሬ የደመራ የሚደመርበት እለት ደግሞ ችቦ ተባብረው አንድ ላይ ተደምረው ትልቅ ብርሃን እንደሚሰጡት ሁሉ ለኢትዮጵያውያን ትልቅ ብርሃን የሰጠው ታላቅ የኢትዮጵያ ህዳሴ ግድብ የተሳካበት ጊዜ ላይ መከበሩንም አንስተዋል። ለዚህም ኢትዮጵያውያን እንኳን ደስ ያላችሁ በጋራ ያሳካችሁት ድል ነው የሚል መልእክትም አስተላልፈዋል። ከዛም ባለፈ እንግዲህ ይህ በዓል በዩኔስኮ መመዝገቡ ኢትዮጵያን ለዓለም የሚያስተዋውቅ በዓል መሆኑንም ጭምር አንስተዋል። ይህንንም በዓል በቀጣይ መጠበቅ እንደሚያስፈልግና ከተማ አስተዳድሩን በቀጣይ አስፈላጊውን ሁሉ ድጋፍ እንደሚያደርግ አንስተዋል። ከዛም ባለፈ አዲስ አበባ ከጊዜ ወደ ጊዜ ራሷን እያስዋበችና እየተዋበች ወይም እየታደሰች የመጣችበት ሂደት እንዳለም አንስተዋል። ይህ የከተማ ማስዋብ ሂደትም የተጀመረው በዚህ በመስቀል አደባባይ መሆኑን አንስተዋል። ዜጎች ደግሞ ተባብረው ይህንን ከተማ የማስዋብና የማሳመር ስራን በጋራ ሲሰሩ እንደነበረም ጭምር አንስተዋል። እንግዲህ በቀጣይም እንግዲህ በ ልክ ዛሬ ደመራ የተደመረበት እለት ችቦች አንድ ላይ ተደምረው ትልቅ ብርሃን እንደሰጡት ሁሉ ኢትዮጵያን ለኢትዮጵያ ሰላምና እድገት እንዲሁም ብልጽግና በጋራ መስራትና መቆም ይገባቸዋል የሚል መልእክት አስተላልፈዋል። ሌላኛዋ እንግዲህ መልእክት ያስተላለፉት የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ናቸው። እሳቸው እንግዲህ ያነሱት ሀሳብ ኢትዮጵያ የብዙ ባህል እሴትና ሃይማኖቶች ባህል መገኛ መሆኗን አንስተዋል። ለዚህ አንዱ ማሳያ ዛሬ የተከበረው የመስቀል ደመራ በዓል መሆኑን አንስተዋል። ዛሬ የተከበረው መስቀል ደመራ በዓል ትልቅ እሴት እንደመሆኑ ተጠብቆ ለትውልድ መሸጋገር እንዲሁም ይበልጥ ጎልቶ ቱሪስቶችን መጥተው የሚጎበኙት በዓል መሆን እንዳለበትም አንስተዋል። ከዛ ባለፈ ያነሱት ሀሳብ እንግዲህ በዚህ በመስቀል ደመራ በዓል ላይ ማለት ነው። በተለይም ጥንት ክርስቲያኖች የእውነተኛውን መስቀል ለማግኘት ብዙ ልፋት እንደለፉትላ ኢትዮጵያን በጋራ ቆመው በብዙ ጥረትና በጋራ ትብብር የኢትዮጵያን ስኬት ብልጽግና እንዲሁ በጋራ ማታካት ይኖርባቸዋል የሚል መልእክትም በዛሬው መድረክ አስተላልፈዋል። እናመሰግናለን፣ ብሩክታዬ መልካም ምሽት የተወደዳችሁ በቀጥታ ስርጭት የመጀመሪያው ምዕራፍ ያልነው የቲቪ ዜና 57 ይኸው ነው። ምሽት ሁለት ሰዓት ላይ ዳግም እንገናኛለን። በያላችሁበት መልካም ባል